ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ቻና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ ነው ያለው። አልሐምዱሊላህ። አባይቢ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኛል። ጀማሪዎች ደግሞ ኑ እንበረታታ፣ ኑ እንደማመር ብለን እንደግ ኢንሻአላህ። ሰብስክራይበሮች ደረሱበት እንደርሳለን። አብሽሩን፣ ተስፋ እንዳትቆርጡ። ያው እኛ አይደለን እዚያ ያደረስናቸው፣ እኛም ኢንሻአላህ እንደርስባችኋለን እምላችሁና፣ ተስፋ እንዳትቆርጡ። አብሽሩኝ ውዶች፣ ተበረታቱ። እና ዛሬ እንግዲህ በማዳም ኩሽና ነው ቭሎግ ዛሬ ኩሸሪኑ አብረን ኩሸሪ ስራ ፈጣን ኩሸሪ ማለት ነው። አስራ ደቂቃ ውስጥ የሚደርስ ኩሸሪ ነው የምሰራው ዛሬ። በዚህ መልኩ ሰርቼ አላውቅም። መጀመሪያ በዚህ መልኩ ስሰራ እና በዚህ መልኩ ሸኤር እያጨምር እንደዚ ከዘይት ጋር ንጅ ጠበስ ካደረግኩት በኋላ ምስራ ቅቤ ጨመርኩበት። ቅድም የተፈልፍኩት ነበር ምስር ጨመርኩበት። እሱም እንደዚህ ገልበጥ ገልበጥ አድርጌ አስማማኋቸው ማለት ነው እና ሩዝ መስሪያ ጥብስ አስቀምጬ ነበረ። እሱን ጨመርኩ። እሱንም እንደዚሁ ግልበጥ ካደረግኩ በኋላ ተስማሙ አልኳቸው። እንደዚህ ገልበጥ ገልበጥ ገልበጥ አድርግ ያስማሟቸው። እንደነገርኳቸው ፈጣለሁ ብያቸዋለሁ። እስኪ እንግዲህ ጣሙን ደግሞ ነግራቸዋለኝ። ከዛ መኮረኒ ጨመርኩ። ኮረኔም እንደዚሁ አስማማ። ጣብሬ አረፍዶ ስለነበረ ትንሽ በዚህ መልኩ ነው ሞክረው ብዬ ነበር። ግን ለክፍሉ አልሰጠውም ማለት ነው። እና ቅመማ ቅመም ጨመርኩበትኝ የኩሸሪ ቡሓራት ቁንዶ በርበሬ፣ ፊል አስዋድ ምናምን። ከዛ ከለስኩና መኮረኒ ከላይ ጨመርኩኝ። ፓስታ ማለት ነው። መኮረና ጠወል ስለሚት እነሱ ኔ መኮረኒ ነው ምለው እና ፓስታ ጨምርኩ ከላይ። ከዛ በዚህ መልኩ ደረሰ ትላላችሁ በነገራቸው። ቪዲዮን እያሳጠርኩ ነው እንዳይረዝም ማለት ነው። ከዛ ሽንኩርት እዚህ ጋር ሽንኩርት ጠበስኩኝ፣ የተወሰነ ሽንኩርት እነዚህ ጋር ሶስ መስራት ጀመርኩኝ። እንትን ቃሪያና ነጭ ሽንኩርት ባጭጭ በዚህ መልኩ ታቃብላለሁትም በኋላ ለአምሰዶ ሳይ መስድ ለመሐመድ ሰላለ ነቢ ሀባይቢ እንትን ጨመርኩበትም ሳልሳ ከዛ ሳልሳውንም እንደዚሁ ቆፈር ቆፈር ቆፈር ቆፈር ካደረግኩት በኋላ እንደዚህ ካቆራረጥ በኋላ ሳልሳውን ቅድም ጠብሼ ካስቀመጥኩት ሽንኩርት እየተወሰነ ጨምርበታለሁኝ። ትንሽ የተወሰነ ቆንጆ ጣዕም ይሰጠዋል ማለት ነው። ሽንኩርቱ ቅድም ከጠበስኩ ሽንኩርት የተወሰነ ጨመርኩበት። ከዛ እሱንም ወደ ቀኝ ወደ ግራ መንጨር መንጨር መንጨር አደረግኩትና እዛ በኋላ ምንድን ነው የጨመርኩት? ቅመማ ቅመም ጨመርኩ። ቅመማ ቅመም ከቅድሚ ሩዝ ላይ ከጨመርኩት አይነት ቅመም ነው። ብዙ ቅመማ ቅመም የለውም። በነገራችን የራሱ ኩሸሪ ቅመም ስላለ ብዙ ጊዜ ፈጭቼ ነበር እሱን ጨመርኩ። ከዛ ኸል እና አቸቶ እና ግማሽ ላይ የሚጨምርኩበት ትክ ትክ ካለ እንደ ዳሽ ነው። ከዛ ደረሰ ትላላች። የመጀመሪያ ብሎክ ስለሆነ አስረዘምኩትም እና ሰርታችሁ ሞክሩት። የመጀመሪያ እንደዚህ ሰራ ሰዎቹ ወደውታል እና ሰርታችሁ ሞክሩት። አባቢ